ኳን ለዚህ ቀን አደረሳችሁ። ሰላም የኢትዮፕ ቻናሌ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ፣ እንኳን አደረሰን። የኢትዮፕ ቻናል ቤተሰቦቼ፣ ደንበኞቼ ከሁለት ሺህ አስራ ሰባት ወደ ሁለት ሺህ አስራ ስምንት ተሸጋግረናል። ያሸጋገረን እግዚአብሔር የተመሰገነ ይሁን። ሁለት ሺህ አስራ ስምንትን ደግሞ የፍቅር የሰላም፣ የምንስቅበት፣ የምንደሰትበት አላማችንን፣ እቅዳችንን የምናደርግበት አመት ይሆንልን። እውነት ለመናገር ከይቱ ቻናሌ ትንሽ ጣፍቻ አለሁኝ። ያው ከዚህ በፊት ቪዲዮ ስሰራ እንደነገርኳችሁ እኔም እየሰራሁ ያለሁት ማዳም ቤት ሆኜ በተጨማሪ ኦንላይን ላይ ስራ ነው። እሱ በሱ አንፃር የማዳምን ስራ ሰርቼ ሰው ደግሞ ልብስ አስተዋውቂ ዩቲዩብ ላይ ደግሞ በጣም ኤዲት መደረግ ቪዲዮ መሰራት ምናምን ስላለበት ትንሽ አርካሚ ስለሆነ ለዛ ትንሽ ጠፍቻለሁኝ። አሁን ግን በዚህ በ2018 የመጀመሪያው ቅዴ እግዚአብሔር ካሳካልኝና ፈጣሪ ከፈቀደልኝ ዩቱብ ላይ ላለመጥፋት በጣም ቪዲዮዎችን ለመውሰድ እንደዚሁ በኦንላይን ላይ ያሉ ስራዎችን ብንሰራ እንዴት ነው? አብረን ተባብረን ብቻ የተለያዩ ነገሮችን ሀሳቦችን ይዤ መጥቻለሁኝ። ለዚህ ሀሳቤ ደግሞ የእናንተ ትብብር እጅግ በጣም ያስፈልገኛል። አይዞሽ በርቺ፣ ሰብስክራይብ እናደርግሻለን እንደምትሉኝ ተስፋ አደርጋለሁ። በ2018 እግዚአብሔር አምላክ ይህንን የምታይዋትን ትንሽዬ የከፈኳትን ስጤን ከፍ አድርጌ በደንብ እንደምሰራ ተስፋ አለኝ። እንዲሁም ደግሞ ዩቱብ ላይ መተን ደግሞ ያለንን ልምድ አንዳንድ ካለው ነገር እንከፋፈላለን። እናንተም ያላችሁን ሰው ልዩ ያለኝም ብዬ አስባለሁና ይሄ ቪዲዮ ደው የሰራሁት በቃ መስራት አለብኝ ብዬ የሆነ ቃል መግባት ፈለግኩ። አንዳንዴ ቃል ስትገቡ ከራሳችሁ አልፋችሁ ለሌላ ሰው ቃል ስትገቡ ያ ቃል ያስገድዳችሁና ጠንከር ትላላችሁና 2018 ጠንከር ብዬ ዩቱብ ቻናሌንም ቲክቶክንም የተለያዩ ሶሻል ሚዲያዎችንም ከፍ ለማድረግ ይሄ ነው የኔ አላማ። አናቅድ የድን አላማ አናቅድ ደግሞ እናንተም ታሳቱልኝ አላችሁ ብዬ አስባለሁኝ እና 2018 የፍቅር የመተሳሰብ ዘመን ይሁንልን። እንግዲህ እንደምታዩኝ የለበስኩት ልብስ እንደምታዩት በዚህ መልኩ ነው በዚህ መልኩ ነበረ ሰሞኑን ከስተመሮችን ሳስተናግድ የነበረው ለበዓል ለአዲስ አመት በነገራችን ላይ የትኛውም ሀገር ደግሞ እልካለሁኝ የትኛውም ሀገር ብትሆኑ ኢትዮጵያ ብትሆኑ ከኢትዮጵያ ውጭ አሜሪካ አውሮፓ ሀገር ብትሆኑ እስራኤል ብትሆኑ ወዳላችሁበት ሀገር የፈለገውን ልብስ ሽፉኑ ብትፈልጉ በተለያየ የሀበሻ ቀሚስ ዲዛይን እኔ እዚህ ሁኝ ከኢትዮጵያ ወዳላችሁበት ሀገር አስልክላችኋለሁ ማለት ነው። ውድ ቤተሰቦች ይህን ቪዲዮ አደራ አደራ፣ ስብስክራይብ፣ ላይክ፣ ሼር እያደረጋችሁ አይዞሽ ነይ ብቅ በይ እንዲትሉኝ እፈልጋለሁኝ። ከዛ ውጭ ግን መልካም አዲስ ዓመት ይሁንላችሁ እህቶቼ። በተለይ በተለይ አዲስ አመትን በስደት በሰው ሀገር እያሳለፋችሁ ያላችሁ፣ ሁላችንም በሰው ሀገር ነንና በብቸኝነት እያሳለፋችሁ ያላችሁ አይዟችሁ በርቱልኝ፣ ያልፋል። በሚቀጥለው አመት እግዚአብሔር ብርቱን አግዞን ከቤተሰቦቻችን ጋር የምናሳልፍ ያድርገን እያልኩኝ የዛሬውን በዓል ግን ልብሴ እንዳሳያችሁና ብለን እንሰነባበታለን ማለት ነው። እንግዲህ ቀን ቀኑን ሙሉ ስራው ይሄ ማታ በእንደዚህ ሳስተዋውቅ ነው ማመሻው። እናንተም ታበረታቱኛላችሁ ብዬ አስባለሁ። ና ሁለት ሺህ አስራ ስምንት የ የስኬት አመት ይሁንልን። ፈጣሪያችንን ይዘን እሱን አስቀድመን ስኬት ሀማ የምንሆንበት ከዛ በተለይ በተለይ ደግሞ ቤተሰቦቻችን ሰላም እንዲሆኑልን፣ አገር ሰላም እንዲሆንልን ጠብቀን ጸሎትና ዱዓ የምናደርግበት አመት ይሆንልን እያልኳችሁ ወደ ቤተሰቦች አመሰግናለሁኝ። እንኳን አደረሳችሁ ስላልኳችሁ ደስ ብሎኛል። እናንተም እንኳን አብራ አደረሰ ብላችሁ ሰብስክራይብ ሼር አድርጉልኝ። አመሰግናለሁኝ። እንኳን ለዚህ ቀን አደረሳችሁ። እንኳን ለዚህ ቀን አደረሳችሁ።